ወንዶች ስለምትለይብኝ ከሁሉም ሰው መርጬ ይዤሻለሁ ነው። ፍቅረኛ ሶስት አራት ፍቅረኛ እያዝም አንድ ነው የሚያዘው፣ አንድ ሰው ብቻ ከያሽ ሌላ ወንድ ለምን ታወሪያለሽ? አንቺ አሁን ሌላም አታውቂው ወንድ ለምን ታወሪያለሽ? አሁን እኔን አታውቂም፣ ለምን ማውራት ፈለግሽ? ቺት ማድረግ አይደል ይሄ? ወሬ ማውራት ቺት ማድረግ አዲስ ሰው ለምን ትተዋወቅ ያለሽ ከሁሉም ትለያለህ ብለሽ አንዱን ከመረጥሽው ለምን ሌላ ተጨማሪ ወንድ ታወሪያለሽ? እንደ ወሬ ማውረት ችት ማድረግ ነው እንዴ? ማታቂውን ሰው ምታቂውን ሰው ችግር ነው። ማታቂውን ሰው ግን መታወቅ ለችት መንደርደር ነው። አረመሆን እንደዚህ ነው የምታስበው? አዎ አንቺ አሁን ባልሽ ከሌላ ሴት ጋር እዚህ ቲክቶክ ላይ እያወራ ብታገኝ ምን ይሰማሻል? በጣም ከቆንጆ ሴት ጋር ከታዋቂ ሴት ጋር እያወራ ብታዩ ምን ይሰማሻል? ምንም የሚያወሩት ወሬ ነው የሚውስጥ ነው። ኦ ታዲያ እኔም ማወራው ወሬ እሱን አይደብሮም። ምን አወራ ነው እስካሁን ሰው የነበረው ምንድን ነው?

ሰው ሴሌክት ልታደርግ ነው ማለት ነው፣ በቲክቶክ። አይ ሴሌክትም ላደርግ ፈልጌ ነው። የራሴ ላይቭ ነው ራሴ ኃላፊነት ወስጄ የራሴ ላይቭ ከፍቼ ነው እንጂ ሰው ቤት ጃ እንደዛ ባረግ ኖሮ ጭት ያለሽ። ይሄ የራሴ ነው። አንድ ሰው ማየኝ፣ አንድ ሺህ ሰው ማየኝ የፈለግኩትን ነገር እዚህ ጋ ቲክቶክ ይዘጋል እንጂ ማንም አይከለክለኝም። የራሴ ነው። የራሴ ላይቭ ኃላፊነት ወስጄበት ነው። ሰው ጋ ግን ስልከሰከስ ካየሽኝ አይ ይሄ ልጅ ምናምን ትያለሽ። አሁን አንቺ እንደዛ ነው እያረግሻለሽ እ አሁን አንቺ የራስሽን ከፍተሽ ብትጨፍሪ ምንም አይመስለኝም። የራስሽን ከፍተሽ ሰው ብታወሪ እኔ ጋር ግን ለምን ገባሽ? ምን አመጣሽ? እኔ ጋር መጠየቅ የምፈልገው ጥያቄ ኑሮ ለምን ትጠይቅያለሽ? ማታቂውን ሰው ለምን ጥያቄ ትጠይቅያለሽ? ነገርኩህ እኮ ሴት ጋር የምታወረው ወሬ ብዙ ጊዜ ምንድነው? ምክንያት ግን ማወቅ ስለፈለግኩ ነው። ምክንያቴን ለምን መሰለኝ ሴቶች ላይ ሪሰርች መስራት ስለምፈ